ለምንድን ነው ሰላም ማለት? አይ ሰላም ማለት፣ የመጣሁበትም ነገር ሰላም የሚያስብል ስላልሆነ እንደሰማሁ ነው ቀጥታ ተነስቼ የመጣሁት። ዛሬ ነው የሰማሁት፣ ዛሬ ነው የመጣሁት። ምንድን ነው? ምንድን ነው? ምንድን ነው? ስማሽ፣ አልገባ ቤቴን ነው የመጣሽበት። ውጭ ድረስ ለመመታታትም እያሰብሽ ነው? ይኸውልሽ፣ አንቺ ነሽ የመጣሽው ቤቴ ውጭ፣ ቀጥ ብለሽ ማለት ነው ውጭ ሰላም ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። እናንተም ባላችሁበት ሰላማችሁ ይብዛለን ብለናል። ዛሬ እንግዲህ ቦታውም ያለሁበት ቦታ ለየት ብሎባችኋል እና በምክንያት በምክንያት ነው ማለት ያለሁት። አዲስ አበባ ነው ያለሁት እና ዛሬ ከቡታጀራ ገና መምጣቴ ነው ምክንያቱም ደግሞ ከሄለን ጋር ማይሆኑ ነገሮች ማለት እንዴት ነው፣ አንዳንዴ ከማጠብቁት የእኔ ከምትሉት ሰው የኔ ከምትሉት ጓደኛ እንደ ጓደኛም እንደ ህዝብ ከምታዩት ሰው የማይሆን ነገር መስማት ከሰው አፍ በጣም ይከብዳልና በጣም ብዙ ብዙ ነገሮችን ሰማሁኝ እዛ ሆኝ ማለት ብዙዎቻችሁ ኮመንታችሁን አያለሁኝ። ሄሉን አምጭልን፣ ከሄሉ ጋኑ፣ የሄሉ እህት፣ የሄሉ ጓደኛ ብዙ አይነት ኮመንቶችን አያለሁኝ። እውነት ነው፣ ሄሉ በጣም የምወዳት ጓደኛዬ ናት። ጓደኛም እህትም፣ በጣም የረጅም ጊዜ ጓደኛዬ ናት። እና የማይጠበቅ ነው ማለት በጣም ተናድጄ ነው። ከዛም ቀጥታ ወሬውን እንደሰማሁኝ ነው ተነስቼ የመጣሁት እና የማይጠበቀ እንደዚህ ልትል ትችላለች ብላችሁ ማታስቡት ወሬ ነው የሰማሁት፣ እና በጣም ከባድ ነው ማለት ከሄለን ባይሆን ከእሷ ባይሆን አይገርመኝም ነበረ። ማለት በጣም የተገረምኩት ከሄለን በመሆኑ ነው። እና ወዲያው እንደሰማውኝ ነው ሲነግሮኝ። አንዳንዴ ሰው ያላችሁን ብቻ ተቀብላችሁ ውሳኔ መስጠት ይከብዳልና በዛው ሆኜ ከምደመድም የማይሆን ክፉ ደግ ቃላቶችን ከምንነጋገር በስልክም እዛው ያለችበት ድረስ ሄጄ በአውራት ይሻላል ብዬ ወዲያው ተነስቼ አዲስ አበባ የመጣሁት በዛ ምክንያት ነው እና ምን እንደተፈጠረ አሁን ለእናንተ ይሄ ብዬ ማብራራት አልፈልግም። መዘርዘር አልፈልግም። አሁን ፊት ለፊት እሷ እያለች እዛው ስናወራ ወራ ስንጠያየ ቅብት ሰሙ ይሻላል ብዬ ነው። ጊዜ ጋ ምንም የምለው ነገር የለም። በጣም ተናድጄ ነበር፣ አሁን ተረጋግቼ ነው እና ዛሬ በበኔ ዩቲዩብ ቻናል ነው የተገኘ ነው ለመጀመሪያ ጊዜ። እንዳውም ኮመንት ላይ ምናይቼ ነበር የመጀመሪያ ቪዲዮሽን ከሄሉ ጋር ስሪልን ከሄሉ ጋር ነ ብላችሁ ኮመንት አድርጋችሁ ነበረ የኤላት ዩቲዩብ ቻናል ላይ ግን ይሄ ቢሆን ደስ ይለኝ ማለት ያው በተዘዋዋሪም እንደዛ ሆነ እንጂ ሀሳቤ እሷን ለማቅረብና የመጀመሪያውን ዩቲዩብ ቪዲዮ ከእሷ ጋር ለመስራት አይደለም። ሀሳቤ ይሄ ነገር እንደ አጋጣሚ ተፈጠረና ይሄንን ነገር ስናወራበት ቀጥታ በእኔ ዩቲዩብ ቻናል ነው መተላለፍ ያለበት ብዬ ያሰብኩት፣ የኔና የእሷን ጉዳይ በራሴ በራሴ አካውንት ያለውን ነገር ለማስተላለፍ ስለፈለግኩኝ እና ደግሞ ከዚህም በኋላ ከሄሉ ጋር ባለው ነገር ምንም አይነት ሀሳብ፣ አስተያየት እንዳትሰጡኝ። ማለት ምንም አይነት ነገር ቢፈጠር ምንም አይነት ነገር ቢሆን ከዚህ በኋላ ከእሷ ጋር ያለኝን ነገር ማለት ከወሬው ተነስቼ ሳይሆን በቃ ወሬው ያሳምናል ልክ ትክክለኛ ወሬ ነው እኔ ከሱ አለስማው ብዬ እንትን አልኩኝ እንጂ ይሄ አንዳንዴ ምን አለመሰላችሁ የሆነ ወሬ ለአንድ ሰው ብቻ ካወራችሁ የሆነ ሚስጥራችሁ ለአንድ ሰው የምትነግሩት ከሆነ ያን ወሬ እናንተና ያ ሰውዬ ብቻ ነው ሊያውቅ የሚችለው ከዛ ሰውዬ አልፎ ደግሞ ሶስተኛ ወገን ጋር ከተሰማ ወይ ሌላ ቦታ ከሰማችሁት እኔ አውርቼው ካልሆነ ያ ሰውዬ አውርቶት ነው ሊሆን የሚችለውና። በእርግጠኝነት ያው ከኔና ከእሷ እያለፈ ነገር የለም። ስለዚህ ይህንን ነገር እሷ ናት ልትል የቻለችው ምክንያቱም በራሴ ስለምተማመን እኔ ከእሷ ውጭ ያወራሁት ሰው ስለሌለ ይህንን ነገር ቀጥታ እሷ ልትናገር እንደምችል በእርግጠኝነት እርግጠኛ ሆኜን የመጣሁት እና ለዛ ነው ይሄን እያልኳቸው ያላሁት። ስለዚህ ከዚህ በኋላ ከሄለን ጋር ያለን ጓደኝነት የሚቀጥልም አይመስለኝም። ስለ እሷ ምንም አይነት ሀሳብ አስተያየት አልፈልግም። ኮመንት ላይም ሄሎ የሚዘሽልን ነው የሚል ኮመንት አልፈልግም ሄለንም የሚለውንም ስም አልፈልግም። ከዚህ በኋላ እዚህ ጋር ብናቆም የተሻለ ነው ከሄለንዳ። ስለዚህ በሰላማዊ መንገድ ምንም ያልኳት ነገር የለም። ደውዬላት ነበረ ቅድም፣ እሱንም የደወልኩላት ቤት ናት አይደለችም የሚለውን ቼክ ለማድረግ ነው ማለት። እዚህ ድረስ መጥቼ ቤት ካልሆነች ቤቷ በጣም ይርቃል። ያው አውቶቢስ ተራ ነው። ከአውቶቢስ ተራ እሷ ድረስ ለመሄድ በጣም ሩቅ መንገድ ነው እና ግዴታ ቼክ ማድረግ ስላለብኝ ደውዬላት ነበረ፣ ውጭ ነኝ ብላኛለች፣ አልገባውም ብላኛለች። በስነ ስርዓት ነው ያወራኋት እና እስካሁን ድረስ ቆየች። እኔ መግቢያውን መስራት ከጀመር ቁስ ቆየ። መግባቷ አለመግባቷን ዝም ብዬ ከመሄድ ልደውልላት እና ቀጥታ ወደ ቤቷ እንሄዳለን። እዛው ሰፈር ነው ያለውት እንደነገርኳቸው

እሺ እንግዲህ ገብታለች። ቤት ነኝ ብላኛለች። አሁን እሷ ጋር እንሄዳለን። ያለውን ነገር ትሰሙታላችሁ። ባይሆን ደስ ይለኝ ነበር። እንዳልኳችሁ ሄሉ በጣም የምወዳት እህቴ ናት። በጣም የምወዳት ጓደኛ ናት። በጣም የማከብራት ሰው ናት። ከእሷ እንዲህ አይነት ነገር አልጠብቅም። ባይሆን ጥሩ ነበረ። ቤት ሄደን የሚሆነውን እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ።

ትናንሽ መናንሽ ነው ግን ንቁኝ ከፊቴ የሆነ ፊቲሽ ምናምን ደስ ይልም። ሲቀጥል ደግሞ ስልክ ላይ ምናምን ጥሩ አልነበርሽ ለማለት ያህል ነው እንጂ ኖርማል። በኋላ እናወራዋለን። ይሄንን እንኳን ትንትን ስለሆነ በኋላ ለምናወራዋለን። ከቪዲዮ በኋላ ሲጀመር እኔ አንድም ቪዲዮ የመጣውበትም ምክንያት ደግሞ ይህን እንድናወራበት ስለፈለኩኝ ነው። ማለት አሁን አንቺ የመሰለሽ በእኔ ቤት የመጀመሪያ ስለሆነ ምናምን ከዛ አንቺን ላቀርብ ከሄሉ ጋር ስሪ እያሉኝ ምናምን እንደነበረ ወደሆነም ስላወራሁልሽ ከዛ የመጀመሪያ ቪዲዮ ከአንቺ ጋር ለመስራት ምናምን የመጣሁ አይነት ስታሳስበሽ ነው። መጀመሪያ ሰላም ስትያቸው ማለት ው እኔ መጥቼ ስለማላቅ ነው የሆኒ ብታድራ ስላልመጣሁ እንጂ ቤት አልመጣሁም። አንቲም ደግሞ አዲስ አበባ መጥች ስለማታውቂ ያው በቃ ቪዲዮ ቤት ለ ከዛ አንጻር አይደለም። እኔ ደግሞ የመጣሁት በሰላም ከአንቺ ጋርቱ ምናምን እንደ መክፈቻ ምናምን እንደ ማውራት አይደለም። ምንመሰለሽ ምን መሰለሽ በጣም ተረጋግቼ ነው በነገራችን ላይ የተገናኘ ነው። በጣም ተረጋግቼ ነው የመጣሁት፣ ነው ገና እንደሰማወኝ ነው ማለት ማይሆን ነገር ሰማሁ እና እስቲ የሆነ ጥያቄ ልጠይቅሽ። እኔና አንቺ መሀል ሚስጥሮች ይኖራሉ አይደል? የምናወራቸው ነገሮች ይኖራሉ። እነ ጓደኛ ያንን ወሬ ሚስጥር ሲባል ምንድን ነው? በሁለታችን መሀል የሚቀር ነው አለን። ግን እኮ በጣም ትልቅ ሚስጥር እኔና አንቺ አውተን አናቅም። አናቅም ስልሽ በጣም ሚስጥር የሚባል ነገር አንደኛ፣ ህይወታችንም ላይ ትልቅ ሚስጥር የሚባል ነገር ያለ ይመስለኛል። አንደኛ፣ ሁለተኛ ላይ ደግሞ ይሄ በጣም ከሰው ተለይተን ምናምን ይሄን ያህል የምናወራቸው ነገር ያለም፣ የግል የግል ነገርሽ በራሱ ሆኖ እኮ ሌላ ሰው እንዳይሰማብሽ የምትፈልጊውን ነገር ሜቢ ልታወሪ ትችያለሽ። ገባሽ አይደል? ስለ እኔ ልነግርሽ እችላለሁኝ። ስለ እኔ የምነግርሽ ነገር ደግሞ ከንኔ አልፎ በቃ እኔን ያስጨነቀኝ ነገር ሊሆን ይችላል። እኔን የደበረኝ ያስከፋኝ ነገር ሊሆን ይችላል። ሶ እጄ መንገደኛ ጠርቼ ምናምን ማውራት እችላለሁ እኮ የማውራት ሶስት ከሆነ ገባሻለ የሆነን ሰው የሆነ ሰንበዲ ጠርቼ ባወራው ኖርማል ይቀለኛል። የሆነን ሰው ግን ደግሞ ስፔሻል ሰው ብለሽ ደግሞ ስታወሪ ሚስጥረኛ የብለሽ ስታወሪ ይህን ነገር አንቺ አውርተሽ ይቀልሻል። ሲቀጥል ደግሞ ገበናሽ ነው፣ ከዛ ከሁለቱ ሰዎች መሃል መውጣት የሌለበት ነገር ስለሆነ ነው። አምነሽ የምታምኙ ሰው ያንን ነገር ምታወሪ ገብቻል። እንደዛማ ካወራሽ እማ ይሄ መርጠሽ ምታወሪ ከሆነ አንቺ ሰው ይሄ ምንድ ነው ያ ሰው ሚስጥሬን ይይዝልኛል፣ ሚስጥሬን ይለብቅልኛል ብለሽ ነው ምታወሪ እና ትልሽ የፈለግኩት እኔ አሁን በጣም እውነት ምልሽ በጣም የትዕግስት ስላለኝ ትዕግስተኛ ስለሆንኩኝም ነው ይሄንን ነገር ስሰማ፣ ከዛም ተነስቼ መጥቼ። አንዳንዴ የሆነ ነገር ከሆነ ሰው ሰምተሽ እዛው መደምደም ምናምን ትችያለሽ። ማለት ወሬውን በሰማሁበት ሰዓት ላይ ነገር ምንድን ነው የሰማሁትን ነገር እነግርሻለሁ፣ ግን ወሬውን ስሰማ መደምደም እችል ነበር ጉዳዩን እዛው። ገባሽ? ከዚህ በኋላ ከአንቺ ጋር ያለኝን ነገር አቁሜ ስልክም አልደውልም እንዳደውልኝ ብዬ ሁሉን ነገር ልዘጋጋችል ነበር እኔ ለአንቺ ያወራው ወልሽን ወሬ ከሌላ ሰው ሰምቻለ ገባሽ እኔናንቺ ጋር ብቻ ያለ ወሬ ማለት በቅርቡ ከነገርኩሽ ወሬ ነው ደግሞ እኮ ከዚህ በፊት ስላወራ ነው ምናምን አይደለም አሁን በቅርቡ ነው ማለት አትሊስት የድሮ ወሬ ቢሆን በፊት ያወራው ወልሽ ነገር ቢሆን እንኳን ምን ናልባት፣ እንግዲህ ትረሸዋለሽ አላልኳትም። እሱ አትሆንም፣ ሌላ ሰውም ሊሆን ይችላል ያወራው፣ ወይ ሌላ ሰው ጋር ደርሶ ሊሆን ይችላል ወሬው። ከዛ ያ ሰው ነው ያወራው ብዬም ላስብ እችላለሁ። አሁን ላይ ግን ይህን ወሬ ለአንቺና ለአንቺ ብቻ ነው የተናገርኩት። ገባሽ? ለአንቺ ብቻ ነው የነገርኩሽ ይህን ወሬ እና እኔ ካላወራሁኝ አንቺን ሽርታው ላ ምትሽም ቅድም ምናያወራእሺ ምንድን ነው ንገሪኝ። ማለት እኔ ያወራሁት ነገር አንቺ ነገርሽ፣ ለእኔ አንቺ የነገርሽኝ ሚስጥር ከዛ እኔ አውጥቼ ለሌላ ሰው የነገርኩብሽ ሚስጥር ምንድን ነው? ሲቀጥል ላይ ደግሞ እኔ እንደዚህ አይነት ነገር ደግሞ እንደማላደርግ ታውቂያለሽ። ቅድም እያልኩኝ ነበረ፣ ለቤተሰብ ማለት ነው። ገባሽ አይደለ? እንዴት ነው ከሆነ ሰው ከምትወጁ የኔ ምን ብለሽ ከምታምኘው እንደት ከምታዩ ሰው የተወራ ወሬ ከዛ ሄዶ ምናምን ሶስተኛ ወገን ጋር ስትሰቢ በጣም የገረመኝ እኮ ለዛ ነው። ስለ እኔ ህይወት ከሆነ ሰው ጋር እንደጀመርኩኝና ፍቅረኛ እንዳለኝ ነገርች ነበር ያኔ ላንጫ ይሄንን ምትሳሽ ነው ማለት አሁን ገና ለገና ወሬው ተወራ ሌላ ቦታ ደረሰ ስላልኩሽ ይሄንን ደግሞ አላወረሽ ግን፣ ለኔ ለኔ አልነገርኩሽም። አሁን እያስመሰልሽ ነው ለኔ አውርተሽልኛል ብለሽ አንቺ ካላወራሁኝ ያንን ወሬ አንቺ ልታወሪዋትሽም ብዬ ነው ማለት ነው። አይ ጥሩ ነው። ግን አንድ ነገር ንገርሽ፣ ስለምንም ፍቅረኛ እኔ አላወራሁም። ይኸውልሽ፣ ከሌላ ሰው ጋር ያወራሽውን ነገር አምጥተሽ እኔ ላይ መለጠፍሽ። ስሚ፣ ይኸውልሽ፣ እያላጣፍኩኝ አይደለም። ከሌላ ሰው ጋር እንደዚህ አይነት ነገር አውርቼ ማለት አላውራ ሲቀጥል ደግሞ አንድ አንድና አንድ ከአንቺ ጋር ነው ላወራ የምችለው። ይህንን ወሬ እኔ አንድ ከአንቺ ሌላ አንድ ጓደኛ ናት ያለች እሷን ደግሞ ጭራሽ ማንገናኝ። በስልክ የምናወራ ሰዎች ነን። እኔና አንቺ የተገናኝተን ማለት በስልክ የምናወራለን። ሲቀጥል ስለ አንቺ ስለ ሕይወት ስለ ወንድ እኔና አንቺ ስለ ወንድ አውርታ እናቃለ። ነግሬሻለሁኝ። አንቺ ረስተሽ ይሆናል እንጂ ምናልባት የመርሳት ችግር ካለብሽ አላውቅም። እኔ የማላውቀው ነገር የመርሳት ችግር ካለብኝ እንደ ለሰው ተናገርኩህ። መልሽልኛ እዛጋ እዛጋ ሲሆን ማትረሹ፣ ይሆናላ። አንቺ ጋር ነው ምረሽ እኔ የነገርኩሽ። አሁንም ደግሞ ሲመስለኝም ከበር እያደረግሽ ነው ያለሽ። አይ ጥሩ ከበርም ካለ ከበር ማለት አሁን ለሌላ ሰው አላወራሽም ብዬ እንዳስብ፣ እኔ እና አንቺ እንዳላወራን እያደረግሽ እያስመሰልሽ ነው ያለሽ። በዚህ መጠን በዚህ ስለዚህ እንዳልሽው እያመንኩ ማለት፣ ከዛ ስመጣ ከአንቺ አፍ ለመስማት ነው የመጣሁት። ገባሽ እኔ ህይወት የሌለኝ ይመስልሻል ስታስብ ማለት ህይወት የሌለኝ ነው ያለኝ ነው የሚመስልሽ? የራሴን ህይወት እየመራልኝ ያለው ሰው ነው እኔ ነው የሚመስልሽ? የራሽን ህይወት ራሽንሻ። ስለዚህ ለአንቺ ስለ አንቺ ወሬ ማመላለስበት ጊዜ የሌለኝም የራሴን ህይወት መመራበት ነው ጊዜ ያለኝ ለማለት ነው። እኔም እኮ ያንን እኮ ነው፣ የራሽ ህይወት ካለሽ የራሽን ህይወት ለምናት ነው። እኔ ህይወት ውስጥ አሁን ይህን ነገር እንደ ጓደኛ ከተነገረች እኔ ህይወት ውስጥ ያለ ነገር አምኝ ከነገርኩች ሌላ ቦታ የሚያደራረስ ሌላ ቦታ ሄዶ የሚያስወራ ከሌላ ሰው ጋር እኔን አንስቶ ምናምን ስለ እኔ ጉዳይ ኢሹ አድርጎ ማውራት ውስጥ ለምን አስፈላጊ አይደለም ማለት ነው። ስለ ራሴ ሙሉ ነገር ማስብበት ጊዜ የለኝ ስራ ፈት ሄድለው። ገባሽ? ስለኒ ማለት ፈጥረሽ አወራሽ እያልኩሽ አይደለም እንደ ጓደኛ አምኜ ነገርኩሽን የሚስጥር ሌላ ቦታ ሄድሽ አወራሽ እ ራስሽ እዛ የትም ከተናገርሽ እኔ አይመለከተኝም ማለት ነው እኔ ምንም ያወራሁት ነገር የለም ስለአንቺ ገባሽ ስጀመር ስለ አንቺ አንስቼ ሲጀመር አንቺን የሚያቀን ሰው እኔን የሚያቀን ሰው ጥቀሽልኝ አንድ ሰው አንድ ሰው ጥቀሽልኝ እኔና አንቺን የሚያቀን ሰው ጥቀሽልኝ ምን ይታወቃል እንዴ የነገሩ ሰዎች እኮ ተባራሪ ወሬ ደርሷቸው በእርግጠኝነት ደግሞ በምን ምክንያት እንደምንፈቀድ ለአንቺ ያወራሁትን ወሬ ስናወሩልኝ ነው እንጂ አትሊስት የሆነ የማይባል ወሬ ወይ የሆነ ያልተፈጠረ ያልተሆነ ምናምን ነገር ቢሆን ኖሮ ላላምን እችላለሁኝ። ግን ለአንቺ አወራሁትን ወሬ ደግሞ ከሰማሁኝ በእርግጠኝነት ስላልሹ ነው ያንን ወሬ ልሰማም። አሁን እያልኩሽ ያለሁት ሌላ ነገር አይደለም። ሌላ ነገር ሳይሆን፣ አንደኛ አንቺ የምርም እኔ እንደዛ አውርቼ ከሆነ ሰው ይሄ ሰው ነው እንደዚህ ብለሽ ንገሪኝ። ለምን እንዴ? እኛ ህጻናቶች ነን? እንደ ድሮ አንደኛና ሁለተኛ ክፍል ተማሪዎች እንትና ይሄንን ብሏል እንትና ይሄንን አለኝ ብዬ አምጥቼ አንቺ ጋር የማፋጥጠው ምንድን ነኝ? እንዳከበርኩሽ ስለነበረን ጓደኝነት ብዬ ነው። ከዛ ድረስ ሰምቼ ከዛ ድረስ የመጣሁት ምክንያቱም፣ ካሜራ ይዤ የመጣሁበትን ምክንያት ልንገርሽ። ካሜራ ይዤ የመጣሁበት ምክንያቱ አዎ ምክንያቱም ከስለ አንቺ በጣም ብዙ እየጠየቁኝ ነበረ የሆነ ሰዓት የሆነ ችግርም ሲፈጠር የሆነ ነገርም ሲሆን ምናምን ስለ አንቺ እየጠየቁኝ ነበረ ስለዚህ ያለውን ነገር ለቤተሰብ ማሳወቅ አለብኝ ከዚህ በኋላ አዎ ከአንቺ ታዲያ ስላለኝ ነገር ከሄሉ ከሚሉትን ነገር እንዲያቆሙ ከዚህ በኋላም ስለአንቺ ምንም አይነት ነገር እንዳያነሱብኝ ጓደኛ ከሄለን ጋር ከሄለን ጋር ሄለን እንዲና ስለዚህ ስለ አንቺ ደህንነትም ሆነ ስለአንቺ ምንም ነገር አይመለከተኝም ከዚህ በኋላ ገባ ሚጠ ስለ አንቺ አደለም እያዋ ቢር አንቺ ነሽ የመጣሽው እንጂ እኔ አልመጣሁብሽም ይሄንን ገብቶሻል እንደ ኖርማል እንደ ሌላው ጊዜ ምናምን ተመጥተሽ ምናምን እዚህ እንትን ብለን ትሄጃለሽ ብዬ አስቤ ነው እንጂ እንደዚህ ይሄ እኔን እንትን ልትይኝ ምናምን አችን ደግሞ እኔን ታቀኛለች ማለት ነው ማንም ሰው አፉን ሞልቶ ሊናገረኝ አይችልም ምክንያቱም እኔ በሰው ህይወት አልገባም ገባሽ የራሴን ህይወት ነው የምኖረው ስለዚህ አሁን እኮ ነው፣ ምንም አይነት ማብራሪያ አልፈልግም። ይህንን ወሬ ብለሻል ወይስ እያስመሰልሽ ነው ያለሽ? ሲጀመር ማለት ነው እኔ ብዙም ሴት ብዙም አይመቸኝ፣ ሲጀመር ሴትም ጓደኛ የለኝም። ከአንቺ ጋር ግን እንቀራረባለን፣ እናወራለን ምናምን ገባሽ። እሱም ደግሞ የሆነው ደግሞ እስከዛሬ ተከባብረን ስለምንኖር ነው። ግን ደግሞ እኔ ክብሬን ሲናኩብኝ አሉ ማንም ሰው ማለት ነው እንዲያፉን ሞልቶ እንዳንቺ ተናግሮኛል አቅም ማለት ነው ገባሽ። ማንም ሰው እኔም ታግስሽ አላውቅም። ዛሬ የታገስኩሽ ባይዛዌ ማለት ነው ቤት ስለሆነ ነው ቤት ስለመጣነው ከቤት ውጭ ስትሆኚ ደግሞ አልታገስሽም እና ፍቅረኛ ስላልሽው ከፈለግሽ ሄዳ ተፋቀሩ። ስለፍቅረኛሽ ምንም አቋ የነገርሽኝም ነገር የለም ገብቶሻል ፍቅረኛም ካለሽ እኔ ስለ አንቺ አይመለከተኝም ነግርሻለሁኝ አልነገርሽኝም ምንም አውቀው ነገር የለም አልነገርሽኝም ማለት እኮ ነው እያናደደኝ ያለው ነገርሽለት ነገር ምን እንደሆነ ታውቂያለሽ ቤቴና የመጣሽብኝ ነው ውጭ ራሽ ለመመታታትም እያሰብሽ ነው አንቺ ነሽ የመጣሽው ቤቴ ውጭ ጠጥ ብለሽ ማለት ነው ውጭ በጣም ክብረት ቢስ ነሽ ክብር ስላለኝ ነው። ከዛ ድረስ ተነስቼ ስለተወራ ወሬ ልጠይቅሽ የመጣሁት በነገራችን ውጪ፣ በቃ ሌላ ነገር አታሳስችኝ። ውጭ እኔ እንኳን እኔ እንኳን አንቺን አልነካም፣ ግን የሚያስወጣ መቶ ያስወጠሻል ማለት ነው።

ለመቅረብ ስትንሰፈሰፍ እኔ ደግሞ ቅስማን ሰብሬ እንግዲህ በዚህ ፊት ዳርጊያታለው፣ እና ቤተሰቦች በጣም ይቅርታ አድርጉልኝ፣ ሄሎን ስላስከፋውባችሁ በጣም ይቅር በሉኝ። ለእናንተን መጀመሪያ ስላልተናገርኩኝ ይቅር በሉኝ። አሁን እንዲህ ነው የሚያዩኝ፣ ባይነ ቁረኛ ነው የሚያዩኝ፣ ነው የሚያምሽ። እንዲ በቀላሉ ማት መጪማ እኔ ቤት ስለማይሆን ነው ማለት እኔ ቤት በቀላሉ አይሆንም፣ ስለማይሆን ነው ማለት ሰሞሩን ያው እንግዲህ ተገኝተሻል ለነገሩ ትገኛለሽ። ደግሞ እና አሁን ሌላ ነገር ቢሆን እዚህ አይነት ቀልድ ቁጭቢቺ ልጅ አሁን በምን አይነት መንገድ ነው የምር እንደዚህ አይነት ፕራንክ በጣም ነው የምር ያጣለን። ታውቂያለሽ? ይህንን ለምን ያጣላል? አሁን አሁን አትሊስት ማለት ነው ሊሆን የሚችለው ምንድነበር ታውቂያለሽ? የሆነ ያወራነውን ወሬ ብለሻል ብዬ ወሬውን ብጠይቅሽ፣ አሁን መጀመሪያ ያሰብኩት እንደዛ ነበር። የሆን ነገር የነገርኩሽ ነገር አስቤ ምናምን በእርግጥ አስቤ የማይመጣልኝ አሁን ለምሳሌ፣ ከዚህ ቤት አስወጣሽ አለው። ከዚህ ቤት ካስወጣዎች በኋላ ግን ይቅርታ ብጠይቅኝ አልሰማሽም እንዴ? እስከምታሶጭኝ እኔ ለምጠብቅሻለሁ ነው አደለማ። እግዚአብሔር እኔ ሰው ጠራ ነበርኩ። ለምን እንደሆነ ታውቂያለሽ። እኔ አንቺ መንካስ ስለማልፈልግ ማለት ነው። ማለት መንካስ ስለማልፈልግ ማለት ምንም ቢሆን አብረን እንትን ስለዚህ እንደዛ ስለሆነ እኔ አንቺ ላይ እጄን አናንሳም። ስለዚህ ሌላ ሰው መጥቶ ያስወጣሽ አርጋባሽ የምሬን ነው። ሰው ደግሞ አይደለም ልንገርሽ፣ ሰው ደግሞ እንዴ እንደዛ እየተናገርሽኝ፣ ሰው ደግሞ ካስወጣሽ በኋላ እኔ መቼም ይቅርታ ብርታ ስለምኝም ይቅርታ ዲ ቪዲዮ ታያለሽ። በእርግጥ ደግሞ ችግሩ ምንድነው መግቢያም ስትገባ ፕራንክ ነው ብዬሽ አልተናገርኩም ለቤተሰብ ያልትግራትሊስትመግቢያ ላይ ብናገር እሱ እኔ ከቦታድራ ምናምን መተሽ የሆነ ቪዲዮ አንቺ ቤት ስላልመጣሁ ምናምን ዊልካም ምናምን ስላላልኩሽ አንቺ ደግሞ ስትከፍቺ እኔ አይ ምን ይመስለኛል ቪዲዮም ለቅቄ ነበር ሼር ምናምን ስላላደረግኩልሽ በቃ የሆነ ቪዲዮ ምናምን በቃ ትሰራልሽ ምናምን ብዬ አስቤ ነበር። ገብቶሻል። ግን በዚህ ልክ ደግሞ ያጣላል ሰውን ብዬ ነው። ይሄ ደግሞ ያጣላል ሰውን

እንደዚህ በጣም ተፈታተንሽኝ በሆን ማደርገው ነገር ነው። በጣም ቢሆን ቤት ስለሆነ ነው። ላይ ውጭ ነበር የምጠራሽ እና አየሩ ደስ ለዛ ነው ቤት የመጣወት። እኔ ደግሞ የነበሩ እጅ እንኳን አላልሽኝ። ምክንያቱም አሁን ነው ገና የገባሁት ቤት ማለት ነው። ገና ልብሴን ራሱ ሆናን አል ነው ማን መስለሽ ነው ደግሞ ያሽ መስማት የጀመርሽው ማለት ነው። ነገር ነበር ማለት አሁን ነው ገና ምን እንዳልሽኝ እንትን ያልኩትኝ ማለት ነው። በደይ ዩቲዩብ ስለመጣሽ፣ በራስሽ ዩቲዩብ ስለመጣሽ ዌልካም። እና ቤተሰቦች አበረታቷት። እንደዚህ አይነት ብር አንቅ ግን እንዳታደርግ፣ በዛውም እየጻፏችሁላት እና አበረታቷት፣ ሰብስክራይብ አድርጓት። እንግዲህ በጥሩ በጥሩ ስራ ቆንጆ በሆነ ስራ ትመጪያለሽ ብዬ አስባለሁ እና ሌስ ጎ ቴንኬ አስር አስርኬ ማይጓት አለብን አስር ኬ ከብጉ በባሽ በኋላ ደግሞ እያለ ይቀጥላል። እና አበረታቷት። በርቺ ጠንክረሽ ስሪ። ያው የትኛውም ሰው እንግዲህ እነሱ ናቸው አበረታተው እኛንም ቢሆን አበረታተው እዚህ ያደረሱን ከፈጣሪ በታች እነሱ ናቸው እና እና ቤተሰቦችሽ የሚሉሽን ነገር አድርጊላቸው፣ ታዛዥ ሁኚ፣ አክብሪያቸው። ክብር ነው የሚፈልጉት፣ በቃ ክብር ነው የሚፈልጉት። ለምሳሌ የሆነ አለ አይደለ፣ እንድታከብሪያቸው ነው የሚፈልጉት። ስለዚህ በእነሱ ደግሞ ማክበር እንትን አይደለም። ስለዚህ እንደዛ ማድረግ ነው እና በርችዪ፣ ይልሻል። አመሰግናለሁ። በነገራችን ላይ በጣም ነው ማከብራችሁ፣ በጣም ነው መወዳችሁ። በዚህ አጋጣሚ በዚህ በትንሽ ጊዜ ውስጥም ከሌላ ጋርም ስንሰራም እነሱም አክብሮት አላቸው በጣም ለሰዎች እና የእናንተንም ሀሳብ ስለተቀበልኩኝ፣ ያው በእንደዚህ በሚደብር ፕራንክም ቢሆን ሀሳባችሁ ከሄሉ ጋና የለን የሚል ኮመንት ቅድም አውቄ ነው እንደዚ ያልኳችሁ። እንዳጠረጠሩ ነው እና ከሄሉ ጋር የመጀመሪያ ቪዲዮችን ከሄሉ እየጋና የለን እያላችሁ ነበር እና ያው እንግዲህ በሚደብር ፕራንክም ቢሆን ዋናው ነገር ሄሉን ማምጣት ነው እና የእነሱን ሀሳብ በመቀበል ነው። አዲስ አበባ መጥቼ ምንም አይነት ኬዝ ኖሮኝ ሳይሆን አዲስ አበባ ድረስ መጥቼ ያው እዛ መገናኘት ስለማንች ጊዜ እናዛ እሷም ስለማትመጣ እኔ በመጣ ይቀላል ብዬ መጥቼ በእንደዚህ አይነት ፕራንክ እንዳላችሁት እንደ ሀሳባችሁ የመጀመሪያ ቪዲዮዬን ከሄሉ ጋር አድርጌዋለው። እና በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ሰብስክራይብ ማድረግ እንዳትረሱ፣ ላይክ፣ ሼር ማድረግ እንዳይረሳ። እንወዳችኋለን። ቀጣይ እንግዲህ እንመጣለን በሌላ ቪዲዮ። እስከምንገናኝ ድረስ አብራችሁን ስለነበራችሁ እስካሁን ድረስ ከልብ እናመሰግናለን። እንድትያቸው ነገር ቻው ቻው።